ዛሬ ደግሞ መጥቻለሁኝ የመጣሁበት ተጠይቄ ነው። በጥያቄው መሰረት ነው። እዚህ ጋር ድንች እየላኩ ነው። ድንች እኔ ስመጣ ሰላሳ ብር ነበር ኪሎ፣ ከዛ ስልሳ ብር ሆነ፣ ከዛ ሲል ደግሞ አሁን መቶ ብር ሆነ። እኔ ድንች ማወደው ከሁሉም በላይ ችብሱን ነው። ያ ችብሱን ታዲያ ዘይቱ ጋር ተስማማን፣ ቁጣ ነው የሚያደርገኝ እና አንድ ኮሜንት ያሳቀኝ ማለት ነው። እኔ እንደዚህ ወይ እርጉዝ ናት፣ እርጉዝ ናት፣ እርጉዝ እኮ ናት ግን እኔ የገረመኝ ወይ አራት ወይ አምስት ነው የምኮ ነው እንዲህ ሆና ተቀምጣ ካሁኑ ዘጠኝ ወር ሲሞላት እንዴት ብላ ልትቀመጥ ነው? እኔ እርጉዝ ነኝ ብያለሁ ካፌ ወጥቷል። እስኪ እርጉዝናይሽ ነኝ እኔ እርጉዝ ነኝ ብዬ ካፌ ወጥቷል። እስኪ ንገሩኝ፣ ንገሩኝ የአንዷ እህቴ ኮሜንት እኔ እርጉዝ ነኝ አላልኩ፣ አምስት ወር ነኝ፣ አራት ወር ነኝ አላልኩኝ። ግን ሴት ደግሞ እንዲህ አይልም፣ ሀቂቃ ነው የምላችሁ። በተለይ ደግሞ ወልዶ የሚያቅ ሰው ከሆነ የወለዴች ከሆነ መቼም እንደዛ አትልም። ለምን ያልወለዴ ናት እንዲህ ብላ የምታወራው፣ የወለዴ አይልም። ሰውን ሰው ውጦት፣ የአላህ ሱብሃነ ወተዓላ ስራ እኛ ብርድ ልብስ ስንጠቀለል እንዴት ነው የሚጨንቀን? ሆዳችሁ ውስጥ ግን አላህ ስብሓነሁ ወተዓላ ይህን ነገር ፈጥሮ ይተ እንዲሁ ይጨነቃል፣ ይታፈናል። እናቀማመጥ እርጉዝ ኦርጉስቶን ፍርቅቅቅ ብዬ ብቀመጥ አንደኛ የጽንሱንም ለመጠበቅ ነው። ቢሆንም ግን እኔ ለኛ አላልኩም እርጉዝ ነኝ ብዬ እንዴት ነው ሆዴ ገፍቷል። አይታችኋል? ካፌ ወጥቷልን? ድንች ነው ደግሞ ይሄው፣ ይሄው የመቶ ብር ድንች ኪሎ እየበላሁ ነው ድንች ደግሞ እርጉዝ ያስመስላል ድንች ነው እንጂ እኔ ልጅ አይደለም ቦዲ ውስጥ ያለ እንደምታዩት ገና ሄዳ ገና ብትቀቅ ህጻን ህፃን ገና ሁለት ዓመት ያልሞላት በዛ ላይ አሁን እንዴት ብላችሁ ይረገዛል ብላችሁ እንደዚህ አይባልም በነገራችን ላይ ይህን ማነሳ እንደ ቀልድ ብዬ ነው እንጂ ሴት ሴትን አይተችም መንገራችን ሴት ጉድ የኛ ጉድ ያአላህ። ስለዚህ ደሞ አይባልም እንደ ሀቂቃ እንደምነግራችሁ ሴት እንዴት እንዲህ ብለሽ ያልሽው ግን አልወለድሽ ከሆነ ወልደሽ ቅመሽው ነው የምለው። ሌላ ምንም አይደለም። የሰው ልጅ ወዶማ ተንፈራቆ አይቀመጥም። ይሁን የራሱ ምክንያት ይኖረዋልና ያልወለድሽ ከሆነ ወልጂሽ ይሁን ነው ምለው አላህ ይረዝቅሽና ማለት ነው እንጂ እና አንድ ዋህቴ በጠየቀችኝ ምክንያት ጥያቄ ማለት ነው። ስለመጅልስ በጠየቀችኝ መጅልስ ላሰራ ነበር እንዴት ነው ምናምን ባለችው ላሳያችሁ። እኔ በሰባት መቶ ብር አንድ ሺ ብር ባልሞላ በሰባት መቶ ብር እንዴት ቤትም እንደው አንድ ሺ በአንድ ሺ ብር ባልሞላ ፏ ማድረግ እንደሚቻል ላሳይሽ። ያንን ለማሳየት ነው። ለሌላ ደግሞ ሶፊ ወሬ ተወጃለሽ ትልኛላችሁ እንዴ። ሰርፕላስ ውድ እህቶቼ፣ ያው ላይክ ማድረጋችሁ እንዳትረሱ። ቪዲዮ ላይክ አድርጉ። ሼር ማድረጋችሁንም እንዳትረሱ ማለት ነው። እንግዲህ አንድ ሺህ ብር ባልሞላ ቤታችሁን እንዴት ፏ ማድረግ ይቻላል፣ እሙ ኤክራም በጠየቀች ጥያቄ ማለት ነው እሷ እንዴት ነው መጅልስ ገዛ ነበረ። መጅልስ ኢትዮጵያ ላይ እንደት ነው ያለች ያለኝ። ስለዚህ መጅልስ ደግሞ ኢትዮጵያ ላይ አሪፍ ነው። ካለ ከተማ ቦታ ከሆነ ለማጠብ የቤቱ ሁኔታ ይወስነዋል። ማለት የቤቱ ሁኔታ ስላችሁ ማለት ግቢያችሁ አሁን ዲሹ ሴራሚክ የሆነበት አሁን ከተማ ቦታ፣ በቃ በጥቅሉ ከተማ ቦታ ለሚኖር ሰው ለምን ልጆች አቧራ እያጠቀሱ እዛ ላይ ምናምን አይመነችክባቸውም ማለት ነው። እና ያ ከሆነ ምርጥ ነው፣ አሪፍ ነው። ስለዚህ ውድ እህቴ በጠየቀች መሰረት ማለት ነው፣ ካለ መጅልስ ይጠላል ሰው። በስንት በአመት ኢድ፣ በአመት ረመዳን፣ በአመት አረፋ በመጣ ቁጥር ይቀይራል። ስለዚህ ካለ ካዳላ መጅልስ ቆንጆ ነው፣ ከሌለ ደግሞ ልክ እንደ እኔ እንደዚህ አንድ ሺህ ብር ባልሞላ ማች እያደረገ መጅልስ ማስመሰል ይችላል ማለት ነው። አሁን እኔ ይሄ አበባውና የትራሱ ልብስ የፍራሹ ልብስ አልተመሳሰለም። ተመሳሷ የድሀ መጅልስ ደግሞ እንደዚህ ነው። በቃ የድሀ መጅልስ እንደዚህ ነው ይባላል ማለት ነው። ለምን እኔ አሁን ይህንን ሰባት መቶ ብር ገዝቼ ማች አረኩት። ስገለበጠው በሌላ ከለር ያነጥፋል። ይሄ ደግሞ ከዚህ ጋር ማች ያደርጋል እንዲሁም ደግሞ የሌላ የፍራሽ የትራስ ልብስ አለኝ እዛም ጋ ይሄ በአረንጓዴው ከለሩ ያመሳስልልኛል ማለት ነው። ስገለበጠም ከዛኛው ጋር ማች ያደረግልኛል ስለዚህ ሰባት መቶ ብር ገዝቻ አንድ ሺ ብር ባልሞላ አንዴ እዚህ አንድ አይነት አድርጌ ቁጭ መጅልስ መቶ ምናምን ሺ ሁለት መቶ ሺ መግዛት ያልቻለ ሰው ደግሞ እንደኔ ይሄንን አንጥፎ እንደ ቀላሉ ደግሞ ስድስት ሺ ምናምን የሚገዛው ይሄ ስድስት ሺ ምናምን አሁን መሰለን ይሄ ዞልዬ ይሉታል አረቦች እኔ መቶ ሪያል ነው ገዝቼ ያመጣሁት ነበረው ያ አሁን ኢትዮጵያ ላይ ስንት ነው ስድስት ሺ ይላሉ ማለት ነው አሁን የዛሬ ምናምን የዛሬ አመት ነው ያንን የምላችሁ የዛሬ አመት ነው እንጂ አሁን ላይ አይደለም። የዛሬ ዓመት የኢትዮጵያ ገበያ ታውቃላችሁ፣ ከቀን ቀን ነው የሚጨምረው። እንዲሁ በሳምንት እንኳ አይቆይም ሲጨምር ማለት ነው። እና የዛሬ ዓመት ስድስት ሺህ ብለውኛል። አሁንም ሊቀጥል ይችላል ማለት ነው። እና ካላችሁ ማድረግ ያስደስታል። ከሌለ ደግሞ ሙላዚም የግዴታ አይደለም፣ የግዴታ አይደለም። ከሌለ የለም ነው። ለምን ዋናው ፈርድ ፈርዱ ከሞቱ እንደዚሁ ናቸው። ህይወትን ቀለል አድርጋችሁ መኖር ትችላላችሁ ልላችሁ እወዳለሁኝ ማለት ነው። በነገራችን ላይ ጨግጓል። እዛ ቀጭስ እየጨሰ ስለሆነ ጋቻ ይታያችኋል እና እኔ እንደዚ አድርጌ ነው ያጣገምኩት እላችኋለሁኝ ውድ ቤተሰቦቼ። ላይክ ማድረጋችሁንም እንዳትረሱ፣ ሸር ማድረጋችሁንም እንዳትረሱ ማለት ነው። ላይክ ስታደርጉ ቫይራል ይወጣል ቪዲዮ ማለት ነው። እና ይህን ይመስላል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወሬ ወሬ የሚጠላ አለ እንዴ? እንዴ! እና አሁን ካሜራው እንዲቀኝ ዝም ብል፣ አንቺ ዝጋታም፣ ምን አባሽ ዘጋሻል፣ አታወሪም እንዴ ትሉኛላችሁ። አሁን ዝም ብል ሳወራ ደግሞ፣ አንቺ ወሬ ወዳጅ፣ ወሬ የምትወጂ ትሉኛላችሁ እኔ ምን ልሁን? ኧረ ምን ልሆን? እስኪ ንገሩኝ ንገሩኝ እስኪ የውድ የመዳም ቅመሞች ዬ አላዬ የተምቻችሁ ህይወት ይስጠን፣ የራሳችሁ ህይወት ይስጣችሁ። የመዳም ቅመሞች ንገራችሁ ባላችሁ የምትብቃቋ አላህ ያድርጋችሁ። ኢትዮጵያ ከገባችሁ በኋላ እድሜያቸው ሰላሳ ሰባት ሆኖ አርባ ሆኖ መውለድ የማያምራቸው አሁን እህቶች አሉ። ኢትዮጵያ ገብተው እንደገና ሁለተኛው ወዲ አረብ ሀገር። እንጂ መውለድ እኮ ኒዕማ ነው፣ በላሂ ንገራቸው። በገንዘብ የማታገኙት ነገር ቢኖር ልጅ ነው። ልጅ በተለይ አሁን ሂራ ነው፣ በላሂ። እኔ ሂራ ማለት ነው አሁን እንዴት እንደምታዝናና ወሬዋ ምኗ እየመጣ የምስመኝ እንዲህ ስንት አመት ሰራሁኝ ጠብ አላለም። እንገራችሁና በነገራችን ላይ ልጅ በብር አይገኝም። ልጅ በብር አይገኝም። ወላሂ ሰላሳ ሰባት ሆኗቸው እማውቃቸው ማለት ነው። አረብ ሀገር መልሶ አላህ ባለ ጊዜ ይመጣል። አላህ ባለ ጊዜ ይመጣል። ግን ሰበብ ደግሞ ማድረግ ግድ ነው። ወላሂ ሰበብ አድርሱ። ስትመጡ ወሰናችሁበት ነው። ከመጣችሁ በኋላ ኢትዮጵያ ኑሮ ያጨልላ ስትጨልሉ። ነገራችሁ እንደጠበቃችሁት እዛ ሆናችሁ እንደምታስቡት አይደለም። እዚህ ከመጣችሁ በኋላ ሕይወት ግልብጥብጥ ይላልና መልሽ ወደ አገር ወደ አረብ አገር እንዲያተሉ ማለት ነው። ስለዚህ ይሄን ይመስላል ቤተሰብ፣ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።